ግን ደግሞ የአብይ ንግግር ሻቢያን ይበልጥ የሚያሳስብ ሆኗል። የአሰብና የቀይ ባህር ጉዳይ ፖለቲካዊ ብቻ እንዳልሆነ ይልቁንም የኢትዮጵያ እጣ ፈንታ ጉዳይ ጭምር መሆኑን አመልክተዋል። ብልጽግና ባይኖር እንኳን ኢትዮጵያውያን አሰብን መጠየቃቸው የማይቀር ጉዳይ መሆኑን አስረግጠው ገልጸዋል። መጪው ትውልድ የባህር በር አልባ ሀገር የመውረስ እጣ ፈንታ እንዳይገጥመው በማድረግ ኢትዮጵያ በቀይ ባህር ዳርቻ ላይ ያላትን ትክክለኛ ቦታ የምታስመልስበት ጊዜ አሁን መሆኑን የዛሬው የአብይ ንግግር አመላክቷል።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 እሱም ኤርትራ ታሪክ ከኢትዮጵያ ጎን እንደሆነ እንደገባት ያመላክታል። አሰብ ትራዲሽናሊ የኤርትራ ወደብ አልነበርም። ኤርትራ ነጻነቷን ከመጎናጸፏ ከረጅም ጊዜ አስቀድሞ ኢትዮጵያ ገንብታ የምትጠቀምበት የዓለም መግቢያ በሯ ነበር። አሁን ያለው ሁኔታ የኢትዮጵያን ስትራቴጂካዊ እና ኢኮኖሚያዊ እውነታዎችን ችላ ያለ አርቲፊሻል የፖለቲካ ውሳኔ ውጤት ነው። የጠቅላይ ሚኒስትሩ ንግግር ኢትዮጵያ ወደብ የምትፈልገው የሰውን ሀገር ውሮ ለመያዝ ሳይሆን ታሪካዊ እና ጂኦፖለቲካዊ ስህተትን በማረም ላይ መሆኑን አጽንዖት የሰጠ ነው። አሰብን የገነባችው ኢትዮጵያ፣ ትጠቀምበት የነበረችው ኢትዮጵያ፣ አሁንም ያለ አሰብ መኖር አልችልም እያለች ያለችው ኢትዮጵያ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 የፓርቲው ሊቀመንበር ዶክተር ደብረጽዮን ለአፍሪካ ህብረት ደብዳቤ የጻፉ ሲሆን ምክትላቸው አቶ አማኔል አሰፋ ደግሞ ከፌዴራሉ መንግስት ጋር በተያያዘ ጠበቅ ያለ ማስጠንቀቂያ ሰጥተዋል። ምርጫ ቦርድንና ና የኢትዮጵያ መንግስትን ለያይተው የተመለከቱት አቶ አማኔል የኢትዮጵያ መንግስት የምርጫ ቦርድ ውሳኔን የሚከተል ከሆነ አደገኛ ነው ሲሉ ከቢቢሲ ጋር በነበራቸው ቆይታ አስታውቀዋል። ከዚሁ ጋር በተያዘ ከቢቢሲ ድረገጽ ጋር ቆይታ ያደረጉት አቶ አማኔል ምርጫ ቦርድ ህዋትን ሰርዘናል በማለታቸው የፕሪቶሪያውን ስምምነት በሚጎዳ መልኩ እየተንቀሳቀሱ ነው ሲሉ አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰዎች ይህንን የሚያደርጉት የፕሪቶሪያ ስምምነትን ካለመቀበል የተነሳ ነው ሲሉም ነው የተናገሩት። የፕሪቶሪያን ስምምነት ከምርጫ ቦርድ ውሳኔ አንጻር እንደዚሁም ብሔራዊ ምርጫ ቦርድን ከኢትዮጵያ መንግስት ለያይቱ የተመለከቱት አቶ አማኔል የምርጫ ቦርድ ውሳኔ የኢትዮጵያ መንግስት ወደ ሌላ መንገድ ለማምራት የሚያስችል መንገድ የከፈተ ይመስለኛል ሲሉ ከውሳኔው አንጻር ግምታቸውን እንዳስቀመጡ ይኸው የቢቢሲ ዘገባ አመልክቷል። ህወሃት ከኢትዮጵያ መንግስት ጋር ያለውን ማንኛውንም ግንኙነት በፕሪቶሪያ ስምምነት መሰረት መቀጠል አለበት ያሉት አቶ አማኔል ህወሓትና ኢትዮጵያ መንግስት ሰላማዊ የሆነ የፖለቲካ ግንኙነት በማድረግ የተፈጠሩ ችግሮችን ለመፍታት ጥቅምት 23 2015 ዓ.ም በፕሪቶሪያ ስምምነት ተፈራርመዋል፣ ሲሉ የተናገሩ ሲሆን ከመንግስት ጋር ያለን ግንኙነት የተመሰረተው በብሔራዊ ምርጫ ቦርድ ወረቀት ላይ ሳይሆን በሁለታችን መካከል ዓለም እያየ በፕሪቶሪያ ላይ የተፈራረምነው ስምምነት ላይ ነው። ይህ የፕሪቶሪያ ስምምነት ግንኙነት የምርጫ ቦርድ ሰጠሁ ነሳሁ በሚለው ወረቀት ላይ አይመሰረትም ሲሉም ምክትል ሊቀመንበሩ ተናግረዋል። አክሎም የኢትዮጵያ መንግስት የምርጫ ቦርድ ውሳኔን በመከተል የፕሪቶሪያን ውሳኔ የሚነካ ነገር የሚያደርግ ከሆነ አደገኛ ይሆናል ሲሉ መናገራቸውን ይኸው የቢቢሲ ዘገባ አክሏል። በአደገኛነቱ ጉዳይ ግን የሰጡት ዝርዝር ማብራሪያ የለም። ቀደም ባሉት ጊዜያት በህዋት በኩል አደገኛ ነው በሚል ሲገለጽ የነበረው የምርጫ ቦርድን ውሳኔ ተከትሎ የኢትዮጵያ መንግስት ከህዋት ጋር ያለውን ግንኙነት የሚያቋርጥ ከሆነ የፕሪቶሪያ ስምምነት አደጋ ላይ ይወድቃል በሚል ነው። የፕሪቶሪያ ስምምነትን በመፈረም ስምምነቱን እውን ያደረግነውና የኢትዮጵያ መንግስት ነን የሚለው ህወሃት አሁን የመከራከሪያ ሐሳቡን እያቀረበ ያለው አንደኛው ፈራሚ አካል ህግ አይደለህም በተባለበት ሁኔታ ስምምነቱ ሊቀጥል አይችልም፣ ይህ ከሆነ ደግሞ አደርጋለሁ በማለት ነው። ምርጫ ቦርድ የሰጠውን ሰርተፍኬት ሰርዣለሁ የሚለው ውሳኔው ከቦርዱ ጋር ያለንን ግንኙነት በሚመለከት የተሰጠ ውሳኔው ሲሉ ለቢቢሲ የተናገሩት አቶ አማኑኤል፣ ይሁንና ከዚህ ውጭ ፓርቲው ከኢትዮጵያ መንግስት ጋር ያለው ግንኙነት የተለየ ነው ሲሉ አስታውቀዋል። ምርጫ ቦርድ ባወጣው መግለጫ ህወሃት በልዩ ሁኔታ የፖለቲካ ፓርቲ ሆኖ ለመመዝገብ የሚያስፈልጉ በህጉ የሚጠየቁ ዝርዝር ሰነዶች ማቅረቡን እና የፓርቲው ከፍተኛ አመራር ሰርተፍኬቱንና ደብዳቤውን በሚገባ ተስማምተው በፍቃዳቸው ፈርመው መውሰዳቸውን ያስታወቀ መሆኑ የሚታወስ ነው። በሌላ አቅጣጫ ደግሞ የምርጫ ቦርድ ነሐሴ 3 ቀን 2016 ዓ ም እንደ አዲስ ፓርቲ መመዝገባቸውን የሚገልጸውን ሰርተፍኬት አልቀበልም ማለታቸውን እና በተደጋጋሚ ህጋዊ ሰውነታቸው እንዲመለስ ሲጠይቁ መቆየታቸውን አቶ አማኑኤል አሰፋ ለቢቢሲ ተናግረዋል። ምክትል ሊቀመንበሩ አቶ አማኑኤል ይህንን ጉዳይ ከኢትዮጵያ መንግስት ጋር በነበራቸው የተለያዩ ውይይቶችም ላይ አንስተው በስፋት መነጋገራቸውን አብራርተዋል። ክቡራን ተመልካቾች ልሳት ያዝናቸው መረጃዎች በዚያው አበቁ። በሌሎች መረጃዎች ዳግም እስከምንመለስ በያለንበት ቸር ያሰማን። ሰላም ለሀገራችን፣ ሰላም ለዓለማችን። ኢትዮጵያችን ለዘላለም ትኑር።